የቅርብ ጊዜ ወዲህ በየትኛውም የሙያ ዘርፍ ውስጥ በመግባት የሰው ልጅ አኗኗር ውስጥ አንድ አካል ለመሆን ችሏል ሰው ሰራሽ አስተውሎት። አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ተጽዕኖ መፍጠር ከቻለባቸው ሙያዎች ውስጥ ደግሞ የመዝናኛው ዘርፍ አንዱ ነው። ኤ አይ በመምጣቱ በጣም ደስተኛ ከሆኑ ሰዎች ውስጥ አንዱና ዋነኛው ነኝ ማለት ይችላል ይህ ቴክኖሎጂ በሀገራችን በተለያየ ሙያ ውስጥ የገባ ሲሆን በቅርቡ በጋዜጠኛና በድምፃዊ ቴዎድሮስ ብርሃኑ ቀሽቲ የተሰኘ ሙሉ የሙዚቃ አልበም በአርቲፊሻል ኢንቴሊጀንስ ተሰርቶ ለገበያ ሊቀርብ ዝግጅቱን አጠናቋል በኢትዮጵያም ደረጃ የመጀመሪያው ፉል አልበም ነው። ቴድሮስ ብርሃን ባላለኝ በሙ ስሜ ወይም ደግሞ በአዲሱ ስራ ቴዲፒ ወይም ቴዲ ቀሽቲ በአብዛኛው በሚዲያ ስራ በሚዲያና ማስታወቂያ ስራ ነው የምታወቀው ዋናው ስራዬ እሱ ነው ጋዜጠኛ እኔ ወደዚህ እንዳደላ ሁለቱ መገጣጠማቸው ነው የጠቀመኝላሉ ምክንያቱም ጋዜጠኛ እያለሁ ሞር ወደ ቴክኖሎጂ ኒውሶች አደላ ነበረ ፕላስ ደግሞ ወደ ኢንተርቴንመንቱም አደላ ነበረ ቀድ አብረው ነው የወደ ግብርሽ ከባድርገው እወድሽ አልወድሽ ለልቤ ታ ከሰው ሄድሽ ሳይቆር ከልብሽ ገብተሽ ነው። ሰው ሰራሽ አስተውሎት ነው የምንለው ጥሩ አገላለጽ ይመስለኛል። ሰው ሰራሽ አስተውሎት የሚለው ራሱ ጥሩ አማርኛ አግኝተንለታል። ብዙዎቹን የቴክኖሎጂ እንትኖች ስያሜዎች አናገኝላቸውም። የምንቸገረው በዛ ነበር አሁን ግን። ሰው ሰራሽ አስተውሎ ጥሩ የሚገልጸ ይመስለኛል። በጋዜጠኝነት ሙያዬ ብዙ ጊዜ ወደ ቴክኖሎጂው አደላ ነበረ። ከቴክኖሎጂው በተጨማሪ ደግሞ ወደ ኢንተርቴንመንት ፕሮግራሞች፣ ዜናዎች የማድላት ባህሪ ነበረኝ። ከዛ አንጻር አሁን ሁለቱንም አገጣጥሞ የሚይዝልኝ ነገር ተገኘ፣ ኤአይ የሚባል ነገር መጣ። ስለዚህ እስቲ ትንሽ ፋታ ልውሰድና ወደ ነፍሴ ጥሪ ልመለስ ብዬ ሁለቱንም ይዤ ደግሞ አዲስ ነገር ለመፍጠር ቻልኩ ማለት ነው። እኔ ኤአይ በመምጣቱ በጣም ደስተኛ ከሆኑ ሰዎች ውስጥ አንዱና ዋነኛው ነኝ ማለት እችላለሁ። ለምን ብትይ ብዙ ጊዜ አይዲያ ታፈልቅ ያለሽ እኔ እንደዚ አይነት ባህሪ ያለ በቃ አይዲያ አፈልቃለሁ። ከዛ በኋላ ግን ያንን አይዲያ ተግባራዊ ለማድረግ ሰው ትፈልጊያለሽ። ሰው አይመቸውም፣ አስተያየቱ አለ፣ መረዳቱ አለ፣ መግባባት አለመቻሉ አለ፣ ምናምን አይነት ነገሮች ይፈትኑሽና ተስፋ ያስቆርጡሻል። ያንን የሚያቀል ነገር ነው የመጣው። አሁን እንደፈለግኩ የምፈልገውን አይዲያ ማውጣት ይችላለሁ። አይዲያን አውጥቼ እንደዚህ እንደዚህ ላደርግ ነው ብዬ ሳስብ ማድረግ የምችልበትን መንገድ የሚያመላክት በትንሹ ነው አናሊሲስ ሰርቶ ሪሰርች አድርጎ ምን ብሎ ቁጭ የሚያደርግልኝ እገሌ ገሌ ኮንታክት አድርግ ገበያው እንደዚህ እንደዚህ እንደዚህ ነው ብሎ እያንዳንዷን መረጃ የሚሰጠኝ ማለት ነው ይሄ ደግሞ ምንድን ነው ጭራሽ ሞቲቬት እያደረገኝ ነው የሚሄደው ማለት ነው አይደለም ተስፋ ቆርጬ ወደኋላ እንዳፈገፍግ የተሻለ ይህንን አይዲያ እንዴት የተሻለ ላድርገው እንድል የሚያደርገኝ እድል ይዞልኝ ነው የመጣው ማለት ነው። ረጅም ዓመታት ያስቀመጥኳቸው ስራዎች ናቸው። አሁን ከዚህ ውስጥ ወደ ሰማንያ በመቶ የሚሆነው ግጥሞቹ ረጅም ጊዜ ተቀምጠዋል። እጠይቃለሁ። መሳሳብ አለ፣ ቢዚ መሆን አለ ምናምን እና ደግሞ የሆነ አዲስ ስትሆኝም አላርለ አለመቀበል ምን አዲስ ነገር አለው ምናምን። ቢያንስ እንኳን ቀርቦ ማዋራት የሚባል ነገር አለ ማመላከት አሁን ኤአይ እንደዛ ነው ያደረገኝ፣ እንደነገርኩሽ እንደዚህ ያደርገው፣ ይሄኛውን አፕሊኬሽን ብትጠቀም፣ ይሄንን ሶፍትዌር ይሄንን ዌብሳይት ብታይ፣ በጣም የሚገርም ነው። ከሰዎች ጋር ሂደት መናበቡ ላይ ነው። ማለት ኤአይ ጋር አዲስ ቴክኖሎጂ ነው፣ እኔም አዲስ ነኝ ለቴክኖሎጂው፣ እና ከሱ ጋር መናበብ የመጀመሪያው ፈተና ነው። ሌላው ግን አቅም፣ እሱም አንድ ቻለንጅ ነው። ምክንያቱም ክፍያ ይፈልጋሉ አንዳንዶቹ ኤአይ ቱሎች፣ እነሱ ክፍያ ለማግኘት እዚህ የዶላርም አክሰስ የለም። በአርቲፊሻል ኢንተለጀንስ አሰራር ውስጥ በበርካቶች ዘንድ የስጋት ጥያቄ የሚሆነው የፈጠራና የሰው ልጅ ክህሎት ላይ ያለውን ተጽዕኖ ነው። በመሆኑም በፈጠራ ስራ ውስጥ ይህንን እንዴት ታይዋለ ስንል ለድምፃዊው ጥያቄ አቅርበናል። በፍጹም አይገለውም ተባባሪ፣ እንዴት ይገላል? አይኮ ተባባሪ፣ ታዛዥ፣ ትጉ እና ቀና መሳሪያ ነው። ሶ እንዴት ሊገል ይችላል? ምክንያቱም የሆነ ነገር ለመጨመር እንደመጣ መሳሪያ አድርጌ ነው የምወስደው በገፋሹ ቁጥር ምናልባት እንትን እያለ ሊሄድ ይችላል። አንቺ የደከምሽ ማወቅ የሚጠበቅብሽን ነገር ሳታውቂ ቀርተሽ እሱ የትናየት ቀድሞ ሄዶ ከእንትን ውጭ ሊያደርግ ይችላል። ግን እሳ ተዋውቀሽ ተግባብተሹ አብረሹ ለመስራት ከተስማማሽ እያገዘሽ ሊሄድ ይችላል ብዬ ነው ማስበው። እወድሽ አልወድሽ ልቤ ምታውቂው፣ ከሰው አድማጩ ጋር በተለያየ ፕላትፎርም ነው እንዲደርስ ያሰብኩትኝ። ቅድምን ብዬሻለሁ። እናንተ እግራችሁ እርጥብ ነው፣ የተባረካችሁ ነው። ልክ እናንተ ስትመጡ በዓለም አቀፍ ደረጃ ዲስትሪቢዩት እንዲደረግ ከአንድ ተቋም ጋር ተጻጽፈን ነበረ በአለም አቀፍ ሚዲያ የሚገኝ የሙዚቃ ማሰራጫ ፕላትፎርሞች ሁሉ እንዲሰራጭ ማለት ነው ዲስትሪቢተር ነው ካምፓኒው ሶ ልክ እናንተ ስትመጡ ልክ አፕሩቫል ኢሜል ሲደርሰኝ ነበር እና እግራችሁ እርጥብ ነው አመሰግናለሁ ለማለት ነው በዛ አይነት መልክ ነው በአለም አቀፍ ደረጃ እንዲደርስ ያስብ ነው በዩቲዩብ እና በተለያዩ የሙዚቃ ተግበሪያ አማራጮች ማግኘት ይቻላል። ቀሽቲ የሙዚቃ አልበም ዝግጅቱን አጠናቆ ለአድማጭ ቀርቧል።